እነ ሙሳ ቃመ ኸጢበን ፊ በኒ እስራኤል የእናንተ የሙስሊሞች ጀነት ሴክስ የበዛበት ጀነት ነው። መብላት፣ መጠጣት ግንኙነት መፈጸም ነው። ምንም አይነት መንፈሳዊ ህይወት የለውም። ለዚህ ነው ወይ የምትታገሉት ስለሚሉ ያላወቁ ሰዎች፣ ምናልባትም እውነታውን ማወቅ ከፈለጉ በአጋጣሚው እንዲረዱ አላህ በቃሉ የጠቀሰው ጀነት ምን አይነት ጀነት እንደሆነ ሰበብ ሆነን ለማስተማር ያክል ነው ማለት ነው። በጥቅሉ እንደኛ ሙስሊሞች እምነት የጀነት ኒዕማ ወይም ጸጋ ለሁለት ይከፈላሉ። ሁለት አይነት ነው። አንደኛው ነዒሙ ሮሒ ይባላል። መንፈሳዊ ጸጋ ተብሎ የሚጠራው ዋናው ክፍል ነው። ሁለተኛው ደግሞ ነዒሙል ጀሰዲ አካላዊ ጸጋ ብለን የምንጠራቸውም ደግሞ ከስጋ ጋር የተገናኙዋል። እነሱ ዘንድ ያለው አመለካከት ጀነት መንፈሳዊ ጸጋ እንጂ ስጋዊ ጸጋ የለም ብለው ነው የሚያምኑት የሃይማኖት መምህራቸው ጳውሎስ ስጋና ደም የእግዚአብሔርን መንግስት አይወርሱም ብሎ ስለተናገረ እኛ በጀነት ስንገባ እንደ መላእክት ነው የምንኖረው፣ ጸጋዎች በጠቅላላ መንፈሳዊ ብቻ ናቸው ይላሉ። እኛ ጋ ግን መንፈሳዊ ብቻ አይደለም ስጋዊ ጸጋም ጭምር አለ ነው የምንለው። ዋናው ምክንያታችን ደግሞ ለዚህ ምንም ሳንሸማቀቅ በኩራት የምንመልሰው የውሙል ቅያማ የውሙል ባዕስን በአግባቡ የምናምን ሰዎች እኛ በመሆናችን ነው ነው ምን ማለት ነው ከተባለ፣ የሙታን ትንሳኤ ወይም ደግሞ በመቃብር ዓለም ያሉ ፍጡራን ይቀሰቀሳሉ ብላችሁ ታምናላችሁ ወይ ብለን እንጠይቃቸዋለን። አዎ፣ አካል ይቀሰቀሳል፣ ጀሰድ ከመቃብር ዓለም ይነሳል ብለው ካመኑ፣ ምን ሊያደርግ ነው የሚነሳው ነው ጥያቄ። በጌታ ፊት ለፍርድ ሊቆም ከተባለ፣ ያን ፍርድ ተከትሎ ውጤቱ ምን ሊሆን ነው? ሰውየው ከአማኞች ከሆነ ጀነት ይገባል ከተባለ፣ ከነ አካሉ ጀነት ሊገባ ነው ማለት ነው የዛ አካልም ምን ያስፈልገዋል? በጀነት ውስጥ ጸጋ ያስፈልገዋል። ካልሆነና ደሞ ከካህዲያን ከኃጢአተኞች ሆኖ የጀሃነም ፍርድ ከተፈረደበት ጀሃነም የሚገባም ከሆነ እንደዚሁ አካላዊ ስቃይ አለ ማለት ነው። እንደናንተ እምነት ግን ጸጋም ሆነ ስቃይ በመንፈስ ብቻ ከሆነ ስጋና ደም ጀነት ወይ ጀሃነም አይገቡም ተብሎ የሚነገር ከሆነ በዐስ ምን ሊያረግለት ነው ታዲያ የሚቀሰቀሰው? ከመነሻውም የውሙል ባዕስን አያምኑም ማለት ነው። አይ እናምናለን፣ የሙታን ትንሣኤ መኖሩን እናረጋግጣለን ከተባለ ደግሞ አካል ምን ሊያደረግለት ነው ከመቃብር አለም ሚቀሰቀሰው? ወይ ከአማኞች ጎራ ሆኖ ጀነት ሊገባ ካልሆነ፣ ከካህዲያን ጎራ ተሰልፎ እሳት ሊገባ ካልሆነ፣ ምን ሊያደረግ ይቀሰቀሳል? ከመነሻውም አካል አፈር ሆኖ በስብሶ ይቀራል፣ ባዕስ የለበትም ካሉ ደግሞ የውሙል ቅያማንም ከናካቴው አያምኑማ። አይ እናምናለን መቀስቀስ በሩህ ነው ደግሞ የሚሉ ከሆነ መጀመሪያውኑ ኑ ሩህ መች ትሞታለችና ነው የምትቀሰቀሰው። ከነጃሽ ቀጥሎ ሁለተኛው እድሜ ጠገብ መስጂድ ያለው ጅማ ነው። ያ መስጂድ መስጂድ አፉርተማ ይባላል። ከተለያየ አካባቢ የተወጣጡ አርባ ገደማ ሼኮች ከተለያየ አካባቢ የመጡ ናቸው ጅማ ላይ መድረሳ መማሪያ ቦታ ነበራቸው በነሱ አርባ ሰዎች ስም ነው የተሰራው መስጊድ 200 ምናምን ዓመቱ ነው እኛ አልጠገን ነው ዝም ብለን ግን አባጅፋር ብለን ብንደንስ ዋጋ የለውም ቢኮዝ አይሸጋገርም ለትውልድ ግን ከነጃሽ ይቀጥሎ ዘ ሰከንድ ኦልደስት መስጊድ ነው ትናንትና ጋር ጸብ ከሌለህ አሳምረህ አሱበህ ማሸጋገር መቻል ነው ለልጆች። ወናህሉ አድራቡ ኢለይሂ ልሐብል ወሪድ እዚ ይህን ቪዲዮ ከተመለከታችሁ በኋላ የለይለቱን ቀድር ለሊት መቼም ቢሆን አያልፋችሁም። ሙስሊሞች ከሆናቸው የቪዲዮ ለብዙ ሙስሊሞች ስለሚጠቅም በደምብ ኮፕሊንግ ሼር ዲዩት ሪፖርት በማድረግ እስከው መልካም አማጅዱን አብራችሁን ተካፈሉ። ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ነብያት ባለመኖራቸው ጅብሪል አንድም ቀን ወርዶ አቅም ነገር ግን በሌሊቱል ቀድር ለሊት ይወርዳል። መላእክቶች በዛ ለሊት እንደ ጉድ ይወርዳሉ። ምድርም በመላእክቶች ትጨናነቃለች። ሌሊቱል ቀድር የመወሰኛዋ የቀድር ለሊት ነች። ምናልባት አላህ Subhanahu Wa Ta'ala ከዚህ አመት በኋላ ዳህል ያደርገን ይችላል። ሊገለንም ይችላል። ሊያስታምመንም ይችላል። እንደዚሁም በሽተኛ ልንሆን እንችላለን። ነገር ግን በለይለቱል ቀድር ለሊት የምታደርጉት ነገር ያንን ቀድር ይቀይርላችኋል፣ ያለፈውን ወንጀል ያስምርላችሁና ቀጣዩን ደግሞ ሕይወታችሁን ምርጥ ያደርግላችኋል። ለይለቱል ቀድር በረመዳን በመጨረሻዎቹ አስር ቀናት በጎዶሎ ቀናት ሌሊት ውስጥ ትጠበቃለች። ስለዚህ በእነዚህ ሌሊቶች ውስጥ ማንም ሙስሊም እንዳይዘናጋ በዲል ላይ በሰላት ላይ በዱዓ ላይ እንደዚሁም በቁርአን ላይ ልንበራታ ይገባል። እዚህ በረመዳን ቁርአንን መማር የምትፈልጉ ሰዎች ካላችሁ አልፎ ዚዮን ላይን ቁርአን ማዕከል ከየትኛውም ዓለም ሀገር ላይ ሆናችሁ በሚመቻችሁ ሰዓት ከቤታችሁ ሆናችሁ ምርጥ በሆኑ ወንድና ሴት ውስታዞች ቁርአንን እኛ ጋር ከጀማሪ እስከ መጨረሻው ተማሩ እያሏችሁ ይገኛሉ። ትልካቸው ከታች አለ። በይሞ በዋትሳፓ አናግሯቸው። የእውነት በጣም ነው የሚያንሳዝነው። በጣም ነው ወዴት እየሄድን እንደሆነ አላቅም። አሁን እንግዲህ እች ልጅ ቁርአንን እየቀዳደደች እንዲህ በፊት ለፊታችን እያሳየች ነው። እንግዲህ እንደው ለአላህ ብላችሁ ሼር አድርጋችሁ እች ልጅ ለሕግ እንድትቀርብ አድርጉልን። እንደው ሳኡዲ ከሆነች እኔ ራሴ ነኝ አሳልፌ ለሹርጣ መሰጣት። ብቻ የምታውቋት ሰዎች ካላችሁ በውስጥ አግኙኝ እና ላላህ ብላችሁ ሼር አድርጉ። ልጅ ለህግ መቅረብ አለባት። እኔ ዛሬ ብቻ ሁለት ቪዲዮ ፖስትቻለሁ። አንድ መጽሐፍ ቅዱስ እያቃጠለ ያለ ና፣ አንድ ደግሞ ቁርአንን ሽንት ቤት አድርገ ያለች ልጅ፣ ሁለት ቪዲዮ ፖስት ፖስትቻለሁ። እነዚህ ሰዎች ማብቂያ የላቸውም ለህግ አሳልፈን መቀጣጫ ካላረግናቸው በቀር

ላ ነፈርቁ በይነ አሐድ ምን ረሱሊ። ሰላም አለይኩም እንዴት ናችሁ? ደህና ናችሁ ወይ? እችን አንድ ትሕት ናት፣ አምስት ሺህ ብር ናት። በእሳቸው አዲስልኝ ዱዓ ያድርጉልኝ ብላ ነው። አእግዚአብሔር ይመስገን እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በምንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለ ረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች የኢትዮጵያ አባቶች የኢትዮጵያ ሕዝብ ጸሎት፣ ድዋ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ እንዲህ አይነት በረከት እናንተ ቤትም የግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ባረካችሁ።